ኢራን እና አሜሪካ ቃታ ሊስቡ ነው። ተጠባቂው ጦርነት፣ የአሜሪካ ፈጣን ድል፣ የኢራን የመጨረሻ ሳቅ። አሜሪካና ኢራን ለዓመታት የዘለቀ ሽኩቻቸውን ወደ ጦርነት ለመቀየር እያሟሟቁ ነው። አሁን በሁለቱም በኩል የቀረው ቃታ መሳሳብ ብቻ ሲሆን ቅድመን ትርኩን አሜሪካ በፕሬዝዳንቷ ኢራን በጦር ኃይሏ በኩል ጀምረውታል። የነገሩ መነሻ አሜሪካኖችን የሚያስጨንቁት ሁቲዎች ሲሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ናት ሁቲዎችን የምትደግፈው፣ ስለዚህ ኃላፊነቱን ትወስዳለች፣ አጸፋውን ኢራን ላይ እንመልሳለን ብለዋል። ይህንን በተናገሩ በቀናት ውስጥ ታዲያ የአሜሪካ ድሮን ኢራን መሃል ቴሄራን ደርሶ ሲሰልል በኢራን የጦር ጀት ተባሯል። ይሄ ደግሞ የጦርነቱ አንድ እርምጃ ነው ሰላም የተወደዳችሁ የሰሞነኛ ቤተሰቦች ከሰሞኑ የአሜሪካ ጦር በየመን ሁቲ ይዞታዎች ላይ የአየር ጥቃቶችን በማድረግ ላይ ሲሆን የሁቲ አማጺ ቡድን በምላሹ በቀይ ባህር ባለው የአሜሪካ ባህር ኃይል መርከብ ላይ የባለስቲክ ጥቃቶችን በማድረስ ላይ ነው ቡድኑ ከእስራኤል ጋር ግንኙነት አላቸው ባላቸው የንግድ መርከቦች ላይ ጥቃት በማድረስ ላይ ሲሆን አጋርነቱም ለሐማስ እንደሆነ ገልጿል አሜሪካ ግን ነገሩን ከኢራን ጋር በማገናኘት ጦርነቱን ወደ ኢራን እየወሰደችው ነው። እኛ ታዲያ በዛሬው ጥንቅራችን የነገሩን መነሻ ከስሩ አብጠርጥረን ጦርነቱ ቢጀመርስ ማን ሊያሸንፍ ይችላል? ምን ምን መሳሪያዎችስ ጥቅም ላይ ሊውሉ ይችላሉ? የሚሉትን በዝርዝር እንዳሰሳለን። አብራችሁን ቆዩ። የአሁኑን የአሜሪካና የኢራንን ጦርነት መጀመር እያሟሟቁት ያሉት ሁቲዎች አማጺ እንደሚባሉት ዝም ብለው የሚንቀሳቀሱ የተወሰኑ ቡድኖች አይደሉም። የጠነከሩና አስፈሪ እንዳይባሉ ደግሞ የሚተነኩሷቸውን ሳውዲ አረቢያንና የተባበሩት አረብ ኤምሬቶችን ሙሉ በሙሉ አላሸነፉም። ሆኖም ግን ሀገራቱ ታጣቂዎቹን በአንድም በሌላም መንገድ በህብረት ሊያስወግዷቸው አልቻሉም። ሳውዲ አረቢያም ይህን ሽንፈቷን ላለመቀበል የየመንን ሕዝብ እርዳታ እንዳያገኝ በማድረግ በረሃብ ጨርሰዋለች። የየመን ጂኦግራፊካል አቀማመጥ አሜሪካኖች አፍጋኒስታን ላይ እንደገጠማቸው ሁነት ለእግረኛ ጦር እጅግ አስቸጋሪ ነው። ታሊባኖች ታዲያ ይህን የሀገራቸውን ጂኦግራፊ አቀማመጥ እንደ መሳሪያ ተጠቅመውበታል። አሜሪካን አፍጋን ላይ ታዲያ ከእግረኛ ጦሯ ይልቅ የአየር ጥቃት ነበር ትፈጽም የነበረው። ታዲያ ከሰሞኑ በተመሳሳይ መልኩ የአየር ድብደባዋን ሁቲዎች ላይ መፈጸሟን ቀጥላለች። ሁቲዎች ድጋፍ የሚያገኙት ከኢራን ነው። ኢራን ልክ ሐማስንም ሂዝቦላንም ታስታጥቅ እንደነበረው ሁቲዎችንም ታስታጥቃቸዋለች። የሂዝቦላን ያክል ባይሆንም በቂ የጦር መሳሪያ ያገኛሉ። ከወራት በፊት ኢራን ከሂዝቦላም ጋር ሆነ ከሐማስ ጋር ግንኙነት እንደሌላት ብሎም እንደማይኖራት በተለይ ሐማስ የክህደት ወንጀል እንደፈጸመባት የገለጸች ቢሆንም የፍልስጤም ህዝብና ሁኔታ ላይ ያላት አቋም እንደማይቀየርም አያይዛ ገልጻ ነበር። በዚህም ብዙዎች ኢራን እጅ ሰጠች ተሸነፈች ሲሉ የነበረ ሲሆን ኢራን ግን እጅ አለመስጠቷንና ስልት ብቻ መቀየሯን በሁቲዎች ላይ እያሳየች ነው። ሁቲዎች ከሐማስ ጋር ትብብር ያደርጉ እንደነበር በተደጋጋሚ ሲገለጽ ቢቆይም ቀጥታ የእስራኤል እና የሁቲ ግጭት የጀመረው ግን ሁቲዎች ኅዳር 19 ቀን 2023 ጋላክሲ ሊደር የተባለውን የዕቃ ማጓጓዣ መርከብ በቀይ ባህር ላይ ካገቱ በኋላ ነው። ሆኖም በጊዜው እስራኤል መርከቡ የእሷ ሳይሆን የእንግሊዝ ንብረት እንደሆነ አስተባብላ ነበር። አሁን እየተፈጠረ ያለው ነገር ድራማ የሚመስል ነው። ሁቲዎች የዋዛ ሆነው አልተገኙም። የሚወሰድባቸውን የጥቃት እርምጃ እጥፍ እያደረጉ እየመለሱ ነው። በቅርቡ የአሜሪካ የባህር ጦር መርከቦቿ ላይ ጥቃት ፈጽመዋል። ለዚህም አሜሪካ ከእንግዲህ ወዲህ በእነሱ ለሚሰነዘር ጥቃት ኢራንን ተጠያቂ እንደምታደርግና በኢራን ላይ እርምጃ እንደምትወስድ ገልጻለች። ይህም አሜሪካ ለመጀመሪያ ጊዜ ነው ኢራንን ቀጥታ ተጠያቂ ስታደርጋት። ሆኖም በኢራን ላይ እርምጃ ወስዳለው ስትል ኢራንን በቀጥታ እደበድባለው ሳይሆን የመን ላይ ያሉትን የኢራን ተቋማት፣ የጦር መርከቦች የመሳሪያ ካምፖችን ነው። ይህንንም እየፈጸመች ነው። የአሜሪካንና የኢራንን ጦርነት በይፋ ሊያስጀምረው ይችላል የተባለውም ይሄ የሁቲዎች ጉዳይ ነው። ይህንን ተከትሎ ታዲያ ኢራን የአሜሪካ ሰው አልባ አውሮፕላንን ከአየር ክልል አባርሬያለሁ ብላለች። የአሜሪካ ጦር ንብረት ነው የተባለው ሰው አልባ አውሮፕላን በቴሄራን አቅራቢያ ቅኝት በማድረግ ላይ ነበር። ታዲያ የኢራኑ ኤፍ 14 የተሰኘው የውጊያ አውሮፕላን ሰላዩን የአሜሪካ ሰው አልባ የስለላ አውሮፕላንን እንዳባረረው ተነግሯል። ይሄ የድሮን ስለላን ተከትሎ የአሜሪካው ፕሬዝዳንት ትራምፕ በየመን ያለው ሁቲ ቡድን ለሚያደርገው እያንዳንዱ ጥቃት ኃላፊነቱን የምትወስደው ኢራን ናት ካሉ ከቀናት በኋላ ነው። እንዲሁም ሁቲ የሚያደርጋቸው እያንዳንዳቸው ጥቃቶች የጦር መሳሪያ የገ ገንዘብና ሌሎች ድጋፎችን የምታደርገው ኢራን እንደሆነች ይቆጠራልም ብለዋል ፕሬዝዳንት ትራምፕ። የኢራን ጦር በበኩሉ ማንኛውንም የውጭ ጥቃት ለመመከት ዝግጁ መሆኑንና በመካከለኛው ምስራቅ የኢራን ጥቅሞችን እንደሚያስከብር አስታውቋል። እንዲሁም የኢራንን አየር ክልል የሚጥስ ማንኛውንም አካል መጥቶ እንደሚጥልም የሀገሪቱ ጦር አስጠንቅቋል። የአሜሪካ ጦር በየመን ሁቲ ይዞታዎች ላይ የአየር ጥቃቶችን በማድረግ ላይ ሲሆን የሁቲ አማጺ ቡድን በምላሹ በቀይ ባህር ባለው የአሜሪካ ባህር ኃይል መርከብ ላይ የባለስቲክ ጥቃቶችን በማድረስ ላይ ነው። ቡድኑ ከእስራኤል ጋር ግንኙነት አላቸው ባላቸው የንግድ መርከቦች ላይ ጥቃት በማድረስ ላይ ሲሆን አጋርነቱም ለሐማስ እንደሆነ ገልጿል። ከእስራኤል የቀረበው የሁቲን አማጺያ አከርካሪን ይሰብራል የተባለው ስልት ደግሞ አብዱልመሊክ አልሁቲ የየመኑ ሁቲ አማጺያን መሪን ታርጌት አድርጎ መግደል ነው። ይህ ስልት እስራኤል ለዓመታት በሐማስና በሂዝቦላህ ላይ ስትፈጽመው የቆየችው የማዳከሚያ ስልት ነው። ሆኖም ሁቲዎች እጅ አይሰጡም። በደረሰባቸው ጥቃት ይፈራሉ ተብሎ ሲጠበቅ እጥፍ እርምጃ እየወሰዱና ቁጥራቸውም እየጨመረ ከሂዝቦላህ አንዳንድ ታዋቂ ሰዎች ጋርም በኢራን በኩል ሳይሆን ቀጥታ ጥምረት እንደፈጠሩ እየተነገረ ነው። ለመሆኑ ከኢራን እና ከአሜሪካ ጦርነቱን ማን ያሸንፋል? የዓለም ልዕለ ሀያሉ አሜሪካና የመካከለኛው ምስራቅ ራስ ምታት ኢራን ሽኩቻቸው የሚያስከትለው አደገኛ ጦርነት ሁለቱንም አገራት አሸናፊ አያደርግም። አሜሪካ፣ አዎ ሰማዩን ትቆጣጠረዋለች፣ ግን ዘላቂ አሸናፊነትን አታገኝም። ኢራንም፣ በእርግጥ ወጥራ ትከላከላለች፣ ግን እንደ ሀገር ከፍተኛ ዋጋ መክፈሏ የማይቀር ነው። ነገሩን እናብጠርጥረው። በመጀመሪያ ደረጃ ጦርነቱ ቢጀመር አብዛኛው ውጊያ የሚሆነው በአየር ላይ ሲሆን አሜሪካ ቀድማ የምታጠቃውና ልትደበድበው የምትችለው እንደ ፎርዶ እና ናታንዝ የኢራንን የኒውክለር ማብለያ ጣቢያዎች ነው። በተጨማሪም የኢራንን የአየር መከላከያ ሲስተሞችንና የማዘዣ ጣቢያዎችን ማጥቃቷ አይቀርም። የዓለም 20 በመቶ ነዳጅ የሚተላለፍበትን የኢራንን የነዳጅ መተላለፊያ ሆርሙዝን መውረሯ አይቀርም። ለዚህ ሚሽን ደግሞ አሉኝ የምትላቸውን የጦር ጀቶች ከአደገኛው ኤፍ 35 የጦር ጀት እስከ አይበገሬው ኤፍ 22 ራፕተር ከቦምባ ተዝናቢው ቢ2 ስፕሪት እስከ ኤፍ16 ፋልከን ድረስ ወደ ኢራን ታዘምታቸዋለች። የኢራንን ባህር ኃይል ለማምከን ደግሞ የቶምሃውክ ሚሳይሎችን መጠቀሟ የማይቀር ነው። በምላሹ ታዲያ ኢራን በኳታር በዩናይትድ አረብ ኤምሬትና በባህሬን የሚገኙ የአሜሪካን የጦር ሰፈሮችን በባለስቲክ ሚሳይሎች መደብደቧ አይቀርም። በተጨማሪም ኢራን በምትታወቅባቸውና እንደ ሻሄድ 136 ባሉ ድንቅ ድሮኖቿ የአሜሪካን የጦር መርከቦች ታወድማለች። የነዳጅ ማጓጓዣ መንገዶችን ትዘጋለች። በዚህ የኢራን ጥቃት ታዲያ አሜሪካ በቀጠናው ቀላል የማይባልን ኪሳራ የምታስተናግድ ሲሆን፣ በዚህም የጦር መርከቦቿንና የጦር ሰፈሮቿን ታጣለች። የዓለም የነዳጅ ዋጋ ደግሞ በእጅጉ በመናር የኢኮኖሚ መፋለስን ያስከትላል። ሌላኛው የኢራን እርምጃ የሚሆነው በቀጠናው የሚንቀሳቀሱ ተወካይ ታጣቂዎቿን በመርዳት አሜሪካንና አጋሯን እስራኤልን ማብረክረክ ሲሆን፣ ምንም እንኳን የተዳከሙ ቢመስሉም ጨርሰው የማይጠፉት ሐማስና ሂዝቦላህ መንቀሳቀሳቸው አይቀርም። ከሰሞኑ ነገሩን የሚያጋግለው ሁቲ ደግሞ ስራ አይፈታም። በድሮን ከጦር መርከብ እስከ ነዳጅ ማጣሪያ ማጋየቱ አይቀርም። በኢራቅ የሚገኙ የኢራን ደጋፊዎችም ቢሆን የአሜሪካን ኤምባሲ ከማጥቃት ወታደሮችን እስከ ማዳከም ድረስ ይጓዛሉ። በእርግጥ ይሄ ሁሉ ሲሆን አሜሪካ በምላሹ ታጣቂዎቹ ላይ አሁንም እያደረገችው እንዳለችው በዘመናዊ ድሮኖቿና የጦር ጀቶቿ መደብደቡ አይቀርም። የኢራንን የነዳጅ የውጭ ገበያ በመቁረጥም የኢራንን ኢኮኖሚ ማብረክረኳ አይቀርም። አስፈሪ የሳይበር ጥቃት መፈጸሙም የሚቀር አይሆንም። እንደ ሌሎች ሀገሮች ታዲያ አሜሪካ ኢራንን መውረር አትችልም። ምክንያቱም የኢራን የቆዳ ስፋት 1.6 ሚሊዮን ስኩዌር ኪሎ ሜትር ሲሆን በአብዛኛው ክፍል ደግሞ ተራራማና አስቸጋሪ መልክዓ ምድር ያለው ነው። ስለዚህ ለኢራን 150 ሺህ ወታደር የተጠቀመችው አሜሪካ ታዲያ ኢራንን ለመውረር የግድ ከ500 ሺህ በላይ ወታደሮች ያስፈልጓታል። ስለዚህ ለኢራቅ 150 ሺህ ወታደር የተጠቀመችው አሜሪካ ታዲያ ኢራንን ለመውረር የግድ ከ500 ሺህ በላይ ወታደሮች ያስፈልጓታል። የከተማ ውጊያ ለማካሄድ ደግሞ አስቸጋሪ ስለሆነ በተለይም የኢራኗ ዋና ከተማ የቴህራን ከተማ የህዝብ ብዛት ከ8 ሚሊዮን በላይ በመሆኑና ህዝቡ እምቢተኛ በመሆኑ ወረራውን ከባድ ያደርገዋል። በኢራን መከላከል ዘርፍ ደግሞ ሀገሪቱ ከመቶ ሀምሳ ሺህ በላይ ወታደሮች ሲኖሯት አብዛኛው የጉሪላ ውጊያን ጠንቅቀው የሚያውቁ ናቸው። በተጨማሪም አሜሪካን ለመውረር የኢራንን ምድር እንደረገጠች የኢራን ሚሳይሎች ተገልጠው በኩዌትና በኳታር ወደሚገኙ አሜሪካውያን መዝመታቸው አይቀርም። በተጨማሪም ኢራን ባሲጂ የምትላቸውን ከአንድ ሚሊዮን በላይ ተጠባባቂ በጎ ፈቃደኛ ሚሊሻዎችን በመጥራት የሕዝብ ማዕበል ልትፈጥር ትችላለች። በዚህም አሜሪካ ቪየትናምና አፍጋኒስታን ላይ እንደ ገጠማት አይነት ነገር ሊገጥማት ይችላል። ጦርነቱ ከተፋፋመ በሁለቱም ወገን ድንቅ ድንቅ መሳሪያዎች የሚወጡ ሲሆን በአሜሪካ በኩል የኢራንን የሚሳይል መከላከል የሚሰነጥቁ አደገኛ ሃይፐርሶኒክ ሚሳይሎች አሉ። በኢራን በኩል ደግሞ ኤስ ሶስት መቶን ጨምሮ አደገኛ የሚሳይል መከላከል መከላከያዎችና ጀግና የባለስቲክ ሚሳይሎች ይሰለፋሉ። የአሜሪካ ጦር በተጨማሪ ኤምኪው 25ና መሰሎቹን ድሮኖች ሲጠቀም ኢራንም አዳዲሶቹን የሻይድ ዝርያዎች ትገልጣለች። በተዋጊ ጀቶች በኩል አሜሪካ በብዙ መልኩ የምትልቅ ሲሆን ኢራንም ከሩሲያ የገዛቻቸው የጦር ጀቶች የጦር ጀቶችን መግለጧ የማይቀር ነው። በመጨረሻም ግን ሊሆን የሚችለው ነገር ለአሜሪካም ቀላል አይሆንም፣ ለኢራንም ጥሩ ነገር ይዞ አይመጣም። ያም ሆነ ይህ በኢራን መንግስትና አገዛዝ በጦርነት ይቀየራል ብሎ ማሰብ ከባድ ነው። ምክንያቱም አሜሪካ ደጋግማ ሞክራው ያልተሳካ ጉዳይ ነበርና። የኢራን የኒውክለር ፕሮግራምም ቢሆን አይደለም ሊወድም ሊነካ የሚችል አይሆንም። ጦርነቱ ለሁለቱም ሀገራት አዋጭ አይደለም። አሜሪካ ብዙ ሺህ ኪሎ ሜትሮችን ተጉዛ የኢራንን ሰማይ ብትቆጣጠርም የረጅም ጊዜ ድልን ማግኘት አትችልም። ኢራንም ብትሆን የሚደርስባት ሰብአዊና ኢኮኖሚያዊ ኪሳራ የማትወጣው አዘቅት ውስጥ የሚከታት ነው የሚሆነው። ስለዚህ ለሁለቱም ሀገራት የሚያስፈልጋቸው ይዋጣልን ሳይሆን ዲፕሎማሲና ሰላም ብቻ ነው። ውድ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ጥንቅራችንን በዚሁ እናበቃለን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም